የመጽሐፍ ቅዱስ ትረካ ኦሪት ዘፀአት ምዕራፍ አስራ ስድስት ላይክ በማድረግ ጀምሩት። ከኤሊምም ተጓዙ የእስራኤል ልጆች ማኅበር ሁሉ ከግብፅ አገር ከወጡ በኋላ በሁለተኛው ወር ከወሩም በአስራ አምስተኛው ቀን በኤሊምና በሲና መካከል ወዳለችው ወደ ሲን ምድረ በዳ መጡ። የእስራኤል ልጆች ማኅበርም ሁሉ በምድረ በዳ በሙሴና በአሮን ላይ አንጎራጎሩ። የእስራኤል ልጆችም ይህንን ጉባኤ ሁሉ በራብ ልትገድሉ እኛን ወደዚህ ምድረ በዳ አምጥታችኋል። በስጋ ምንቸት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለን በግብፅ ምድር በእግዚአብሔር እጅ ምነው በሞትን አሏቸው። እግዚአብሔርም ሙሴን በሕጌ ይሄዱ ወይም አይሄዱ እንደሆነ እኔ እንዲፈትናቸው ኖ ከሰማይ እንጀራን አዘንብላችኋለሁ። ሕዝቡም ወጥተው ለዕለት ለዕለት የሚበቃቸውን ይልቀሙ እንዲህም ይሆናል። በስድስተኛው ቀን ያመጡትን ያዘጋጁ ዕለት ዕለት ከሚለቅሙት የሚልቅ ሁለት እጥፍ ይሆን አለው። ሙሴና አሮንም ለእስራኤል ልጆች ሁሉ እግዚአብሔር ከግብፅ ምድር እንዳወጣችሁ ማታ ታውቃላችሁ፣ የእግዚአብሔርም ክብር ጠዋት ታያላችሁ። በእግዚአብሔር ላይ ያንጎራጎራችሁትን ሰምቷልና በእኛም ላይ የምታንጎራጉሩ እኛ ምንድር ነን? አለ ሙሴም። እግዚአብሔር ያንጎራጎራችሁትን ማንጎራጎራችሁትን ሰምቷልና በመሸ ጊዜ ትበሉ ዘንድ ስጋን ማልዶ ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል። እኛም ምንድነን? ማንጎራጎራችሁ በእግዚአብሔር ላይ እንጂ በእኛ ላይ አይደለም። ሙሴ አሮን ለእስራኤል ልጆች ሙሴና አሮንም ለእስራኤል ልጆች ማህበር ሁሉ ማንጎራጎራችሁን ሰምቷልና፣ ወደ እግዚአብሔር ፊት ቅረቡ በል አለው። እንዲህም ሆነ። አሮንም ለእስራኤል ልጆች ማህበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ፣ እነሆም የእግዚአብሔር ክብር በደመና ታየ። እግዚአብሔርም ሙሴን አለው፣ የእስራኤል ልጆች ማንጎራጎር ሰማሁ። ወደ ማታ ስጋን ትበላላችሁ፣ ማለዳ እንጀራን ትጠግባላችሁ። እኔም እግዚአብሔር አምላካችሁ እንደሆነው ታውቃላችሁ በላቸው። እንዲህም ሆነ በመሸ ጊዜ ድርጭቶች መጡ ሰፈሩንም ከደኑት። ማለዳም በሰፈሩ ዙሪያ ጠል ወድቆ ነበር። የወደቀውም ጠል ባለፈ ጊዜ፣ እነሆ በመሬት ላይ ደቃቃ ውርጭ ሆኖ ቅርፊት የሚመስል ደረቅ ነገር በምድረ በዳ ታየ። የእስራኤል ልጆችን ባዩት ጊዜ ያ ምን እንደሆነ አላወቁምና እርስ በርሳቸው ይሄ ምንድን ነው ተባባሉ። ሙሴም ትበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው። እግዚአብሔር የሚያዘዘው ነገር ይህ ነው። እያንዳንዱ የሚበላውን ይልቀም፣ በድንኳኑ ባሉት ነፍሶች ቁጥር ለአንድ ሰው አንድ ጎሞር ውሰዱ አላቸው። የእስራኤልም ልጆች እንዲሁ አደረጉ፤ አንዱ አብዝቶ፣ አንዱም አሳንሶ ለቀመ። በጎሞሩም በሰፈሩት ጊዜ እጅግም ለለቀመ አልተረፈውም፣ ጥቂትም ለለቀመ አልጎደለበትም፤ ሁሉም እያንዳንዱ የሚበላውን ያህል ለቀመ። ሙሴም ማንም፣ ከእርሱ አንዳች ለነጋ ያስቀር አላቸው። ነገር ግን ሙሴን አልሰሙትም፤ አንዳንድ ሰዎችም ከእርሱ ለነጋ አስቀሩ፤ እርሱም ተበላሸ፣ ሸተተም። ሙሴም ተቆጣቸው። ሰውም ሁሉ እለት እለት የሚበላውን ያህል በጠዋት ለቀመ፤ ፀሐይም በተኮሰ ጊዜ ቀለጠ። እንዲህም ሆነ በስድስተኛው ቀን ሁለት ጥፍ አድርገው እያንዳንዳቸው ሁለት ጎሞር እንጀራ ለቀሙ፤ የማኅበሩ አለቆች ሁሉ መጥተው ለሙሴ ነገሩት። እርሱም እግዚአብሔር የተናገረው ይህ ነው፤ ነገ እረፍትን ለእግዚአብሔርም የተቀደሰ ሰንበት ነው። የምትጋግሩትን ጋግሩ፣ የምትቀቅሉትን ቀቅሉ። የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው። ሙሴም እንዳዘዘ ለነገ አኖሩት፣ አልሸተተም፣ ትልም አልሆነበትም። ሙሴም የእግዚአብሔር ሰንበት ዛሬ ነው እና ብሉት፣ ዛሬ በሜዳ አታገኙትም። ስድስት ቀን ልቀሙት። ሰባተኛው ቀን ግን ሰንበት ነው፣ በእርሱም አይገኝም አለ። በሰባተኛውም ቀን እንዲሆነ ከሕዝቡ አንዳንድ ሰዎች ሊለቅመ ወጡ፣ ምንም አላገኙም። እግዚአብሔር ሙሴን ትእዛዞችንና ሕጎችን ለመጠበቅ እስከ መቼም ቢት ላላችሁ። እግዚአብሔርም ሰንበትን እንደሰጣችሁ እዩ፣ ስለዚህ በስድስተኛው ቀን የሁለት ቀን እንጀራ ሰጣችሁ። ሰው ሁሉ በስፍራው ይቀመጥ፣ በሰባተኛው ቀን ማንም ከስፍራው አይሄድ አለው። ሕዝቡም በሰባተኛው ቀን አረፈ። የእስራኤልም ወገን ስሙን መና ብለው ጠሩት። እርሱም እንደ ድንብል ዘር ነጭ ነው። እርሱም እንደ ድንብላል ዘር ነጭ ነው። ጣዕሙም እንደ ማር ቂጣ ነው። ሙሴም እግዚአብሔርን ያዘዘውን ነገር ይህ ነው፣ ከግብፅ ምድር ባወጣዋችሁ ጊዜ በምድረ በዳ ያበላዋችሁ እንጀራ ያዩ ዘንድ ከእርሱ አንድ ጎሞር ሙሉ ለልጅ ልጆቻችሁ ይጠበቅ አለ። ሙሴም አሮንን፣ አንድ ማድጋ ወስደህ ጎሞር ሙሉ መና አግባበት፣ ለልጅ ልጆቻችሁም ይጠበቅ ዘንድ በእግዚአብሔር ፊት አኑረው አለው። እግዚአብሔር ሙሴን እንዳዘዘው እንዲሁ ይጠበቅ ዘንድ አሮንም በምስክሩ ፊት አኖረው። የእስራኤል ልጆች ወደሚኖሩባት ምድር እስኪመጡ ድረስ አርባ ዓመት መና በሉ፤ ወደ ከነዓን ምድር ድንበር እስኪመጡ ድረስ መና በሉ። ጎሞርም የኢፍ መስፈሪያ አሥረኛ ክፍል ነው። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ።